ኦኬ እና አረብ ሀገር ከመጥ ያው እንደነገርኩሽ ነው። በቃ አባቴን በጣም አይለኛ ነበረ። ለእሱ ጥሩ አመለካከት አልነበረኝም። ከእሱ ጋር እናቴም ተለያየች፣ ይዛን ወደ ሀገሯ ሄደች። ከዛም ሀገር ቤት ምን ያስኩት ጓደኛም በጣም መጥፎ ልጅ ነው፣ ህይወቴን ነው ብሎ ብልሽት ሽታ አርጎኝ ወደ አረብ ሀገር መጣሁ ማለት ነው። አረብ ሀገር መጥቼ አንገቴን ደፍቼ ነበር የሰራ ነበር። ኦልሞስት ሶስት ዓመት በጣም ስርአቴን። እኔ አረብ ሀገር በመጣሁ በሶስት ወሬ ነው ከማዳም ቤት የወጣሁት ማለት ነው። እና ስራዬን ነበር የምሰራው፣ አቡዳቢ ነበርኩኝ። ስራዬን በጣም እሰራለሁ፣ ገንዘብ አገኛለሁ። አስተናጋጅ ነበርኩኝ የአበሻ ሆቴል ውስጥ ሶ የአበሻ ሬስቶራንት ምግብ ቤት እና እሰራ ነበረ። በጣም ደሞዝ አገኛለሁ፣ ቁብ እንትን እላለሁ። እናታችን፣ ወንድሞቼ ብዙ የለመዱ ልጆች ስለነበሩ በቀንሱን ለማሳደግ ብላ ብዙ ነገር እያየሽ ስለሆነ ባለኝ አቅም ወንድሞቼ፣ እናቴን ለማገዝ በቃ ሀሳቤ እንዳለ እዛ ነበረ ነው የምልሽ። እና የዛሬ ሰባት ወር ምናምን አካባቢ ስራ ፈታሁኝ፣ እና ወደ ሻርጃ መጣሁኝ። ሻርጃ ኢጃዛ ቤት ማለት ነው። ጓደኛዬ የነበረች እኛ ጋ እኔ በቃ ምናምን ስትለኝ፣ በዛ ላይ ፖሊሶችን ምናምን ነበሩ። አቡዳቢ በሰዋቱ የወረቀት አልነበረኝም። ፖሊሶች ምናምን ፈርች ሻርጃ መጣ እና ኢጃዛ ቤት ቁጭ አልኩኝ። በተያብዬ የገባሁበት ኢጃዛ ቤት በቃ እንዲያለ ስራ ተፍ ተፍ ብሎ ምናምን የማያስገቡሽ፣ እኔ ደግሞ በጠፋው በመጣው በሶስት ወረኝ የጠፋት ብዬሻለው። ወዲያው ስራ አገኘው ወዲያው ስራ አግኝቼ እንዲህ ብዙ ሰው እንትን አላልኩኝም። በቃ ማዳም ቤትም ምናምን የመጀመሪያው ሶስት ወር ነው የሰራሁት እንጂ ሰርቼም አላውቅም። ከዛ በኋላ በቃ ስራም ፈልጎ የሚያስገባን ሰው አጣን። እኔም ጓደኛዬም ቁጭ ቁጭ ሆነ። ግሩፖች ላይ የሌላ ቤት ኢጃዛ ቤት ባለቤቶች ስራ ፈልገው ያስገቡሸዋል ምናምን እና በዚህ አጋጣሚ እቺ ጓደኛዬ ስራ ፈልጋ በግሩፕ ስራ መጣ። ሰው የምትፈልገው ስራ ማለት ነው የለቀቀውን ግሩፕ ላይ አለ። የስራ ግሩፕ ማለት ነው። እዛ ግሩፕ ላይ የለቀቀውን ልጅ በእናት ይህን ስራ ጓደኛ ትፈልገዋለች በጣም ጓደኛ ስለምትፈልገው እባክህ አስገባት ስለው በቁጥሩ በውስጥ በግሩፕ ላይ ሲለቅ አንቺ አዳርገሹ በውስጥ ነው የምታወሪው ግሩፕ ላይ ማለት ነው። ከዛ መለሳለን፣ ችግር የለም ትገባለች ምናምን ብሎ መለሰልኝ። ኦኬ ብዬ ጸጥ አልኩት። ከዛ ለምን ተይዞአል ስራ አለኝ። ከሁለት ቀን ምናምን በኋላ ደግሜ ስጠይቀው ዊ ስራው እኮ ተያዘ አለኝ ማለት ነው። ኦኬ ቤትቸው ረስቸው ኑሮ ይቀጠሉ። ከዛ ሰው ቤት ስራ አገኘኝ እና ገባሁኝ። ሞሮኮ ቤት ናት የገባሁት። ምናምን አልተመቸኝም። የአወራኛል እሱ። ሴትዮቷ ፋታም አሰጠኝም። ሰው ቤት ሰርቼ አላቅም። ቮይስ እንዴት ነሽ? ማን እንደሆነ ራሱ አላውቀውም። ስልሽ እኔ ትኩረት አድርጌም በቃ ደላላ ነው ብዬ ነው ያሰብኩትኝ። ከዛ እንዴት ነሽ? ስራ እንዴት ነው? ወይ ጓደኛሽ ስራ ቤት ምንድን ነው የሚላይ? ምናምን ብዬ የሞሮኮ ቤት አልተስማማኝም ነበረ። ወደ ተመልሼ ወደ እጃዛ ቤት ስመጣ ማውራት ጀመርን ከልጁ ጋር ማለት ነው። በቃ ዲፕሊ ማውራት ጀመርን። ከዚያ የሆነ ጊዜ የት ነው የምትኖሪ? ምናምን ላይ ሻርጃ እና ሻርጃ እንደዚህ እንደዚህ የሚባል ቦታ ታውቂያለሽ? እኔ አቡዳቢ ነው የኖርኩት፣ ሻርጃ ምንም አላውቅም። እስኪ እኮ ሎኬሽን ሽን ላኪልኝ፣ የቱ ጋር ሰፈር እንደሆንሽ ልኝ ምናምን ሲለኝ ስልክለት በጣም ቅርብ ነን፣ በጣም ማለት ነው። በግርም የእነሱ ቢልዲንግ እና የኔ ጃዛ ቤት በጣም ቅርብ ነው እና የሆነ ቀን እንትን አለ ማለት ነው፣ የሆነ ቀን እኛ ሰፈር መጣና ደወለልኝ። የትንሽ መም ሲለኝ፣ ቤት ነኝ፣ ቤት ውስጥ ነኝ ምናምን ስለ ላግኝሽ ሲለኝ እሺ አልኩት። በጣም ደብሮኝ ነበር። ስራ የሚያስገባንም ሰው አልነበረም። እንደ አጋጣሚ እየገባውበት ስራ በጣም አስጠልታ ነበረ። በጣም ሴትዮቷ ምታስጠላ ሴትየው ነበረች። በቃ ላግኝሽ ሲለኝ እሺ ብዬ አገኘሁትኝ። ሻይ ቡና አለን። ከዛ እህቴ እኮ አለች እራት እየሰራች ነበረ እራት ብላ እየተባልኩ ትቼ ነው የመጣሁት። ለምን ቤት አንሄድም? እህት ያለች ባሏም አለ ሲለኝ ኦኬ እህት ካለች ባሏ ካለ እሄዳለሁ ብዬ ቤታቸው የተዋወቅ ከዛ በኋላ ቤታቸው ሄድን። እህትየው ባሏ ምናምን እራት በላን፣ ተጫወትን፣ እኔም ሰዎችን ተዋወቅኩኝ። ከዛ ወደ ቤት ሸኘኝ ማለት ነው ሲመሽ ከዛ በቃ ቤታቸው ቅርብ ነው እንደዚህ እነሱ ቤት ቡና ሲፈላ ምናምን እኔም ይሄዳለን ሁኝ ቅርብ ስለሆነ በእግር የሚኬድበት ቦታ ነው እና ታክሲ ምናምን ስለማያስፈልገው ቤት ሲደብረኝ፣ ጃዛ ቤት እነሱ ቤት እሄዳለሁ፣ እጫወታለሁ ምናምን። ከዛ በኋላ የኔ የጃዛ ቤት አከራዬ ደስተኛ አልሆነችም ማለት ነው የት ነው የምትወጪው? አንቺን እያዩ ደግሞ እኔ እና እሱ የተዋወቅንበት ሰዓት የዚህ ሀገር ሰዎች የሚሰፍሩበት ሰዓት ነው። የሚሰፍሩበት ነው የሚባለው ወደ ሌላ ሀገር የሚሄዱበት ሰዓት ነው እና ምንም ስራ አልነበረም። ብዙ ሰው ነበር የእጃዛ ቤት ቦታ ቤት ውስጥ የተቀመጠው ስራ እና አንቺ ስትወጪ ልጆቹ ልጆቹ እንትን ይላሉ መውጣት ይፈልጋሉ። ስለዚህ ልጆቹን አታበላሽብኝ ምናምን ያለች ትናገረኛለች። እና ሌላ ደግሞ ትልቅ ምክንያት የሆነኝ ከሷ ቤት እንደወጣ ስራ አገኛኝ ተመላላሽ መስራት ፈለኩ እኔ በቃ ሰው ቤት መስራት ሳለማልፈልግ አሁንም የሀበሻ ምግብ ቤት ስራ አገኘሁ እና ነገርኳት ስራ አግኝቻለሁ ተመላላሽ ነው ግን ስላት ነው ተመላላሽ መስራት አትችይም ከሰራሽም ጠቅለሽ ገብተሽ ነው አለች ምንም ያለምንም ሬዝን ማለት ነው እንደዛ ስትለኝ ጊዜ አይ በቃ ምናም ብዬ ተናድጄ ለሱ ስነግረው ምንድን ነው የምታካብደው ቤት እኮ ሞልቷል ነይ ምናምን አለኝ እሱ እነሱ ጋር ማለት ነው በቃ በቃኒ፣ በሰዓቱ የልብ ልብ ተሰማኝ፣ ምናምን ሰው አለኝ ምናምን ብዬ ስላሰብኩኝ ቀጥ ብዬ እሱ ጋር ሄድኩ። መጡና ወሰዱኝ በታክሲ እህቱና እሱ፣ በቃ በዚህ አጋጣሚ አብረን መኖር ጀመርን ከነሱ ጋር ማለት ነው። በቃ አንድ ቤት መኖር ጀመርን። ስራ የለኝም ስትረስ አለ ምናምን እና እች ጓደኛም የነገርኳቸው አብረን ያለነው ጓደኛም ስራ አልነበራትም። ስራ ስላልነበራት በቃ እንገናኝ ምናምን ትለኛለች። እኔ ደግሞ በቃ ከዚያ እዛ ቤት ወጥቼ አለውኝ ኦልሞስት አሁን ነፃነት አለኝ፣ ወጥቼም ስራ መፈለግ እችላለሁ እንደፈለግኩ ብዬ ነበር ያሰብኩት። ግን እንዳሰብኩት አይደለም። በጣም እሱ አይወድም ስወጣ። ስራ እንጀምርም ለ የፈለገ አይመስለኝም የሚመጥን ስራ አደለም ምናምን እያለ ስራ ይመጣል። ግን እኔ ደግሞ ገንዘብ ያስፈልገኛል። ሶ አንድ ቀን እቺ ጓደኛ ደወለችልኝ ና ናይ ቫክሽኖች አየር እንቀበል ምናምን ስትለኝ ነገርኩት ለሱ እንደዚህ ጓደኛ ላገኛት ነው ወጣው ጓደኛ ላገኛት ነው ወጣው ስለው፣ በሰዓቱ እሺ ነው ያለው። ችግር የለም እየደበረው ማለት በቃ እየደበረውን ቢሆን እሺ አለ። እሺ ሲል ወጣው፣ ከልጅቷ ጋር ማለት ነው። ከልጅቷ ጋር ስንወጣ እኔ ከሰው ጋር ምኗን አላወቅኩም። እሷ ከሰው ጋር ነበረች ከሆነ ልጅ ጋር ማለት ነው። ከኢትዮጵያ አይደለም እና ከእሱ ጋር አስተዋወቀችኝ ምናምን ስልኬንም ሰጠውጤም በሰዓቱ ትልቅ ስህተት ነው። ይገጣቃለሁ ግን እኔ ይሄ እንደሚመጣም አላወኩም በሰዓቱ ስትሬስ ውስጥ ነኝ። ሰው ማግኘት፣ ከሰው ጋር መተዋወቅ በቃ እኔ ነኝ ያለውበትን ነገር ማቄ ነበረው። በቃ ይደብራል እንዳሰብ ተማርለም እነሱ ጋርም በቃ ወጥቼ ሰው ማግኘት ምናምን እንፈልግ ነበረ። ግን ልጁ ስልኬን ሰጠችው ልጅ ምንም ምንም ምንም እንትን እረፍት ሊሰጠኝ አልቻለም። በቃ ይደውላል። ስሙን እራሱ በሌላ ስም በሴት ስም አድርጌ ነው ማለት ነው ሴሪ ያደርኩት፣ ምክንያቱም እሱ እንትን እንዳይለኝ እንዳይቆጣ ምናምን፣ ምንም ስላለኝ አይደለም ከልጁ ጋር ግን በቃ ልጁ እኔ እራሱ ለምን እንደማወራው እንደነበረም አላውቅም። ከዛ ስልክ ልጁ ምናምን ሲደውል በቃ አዘጋበታለሁ። እሱ ደግሞ ጓደኛሽ ከሆነች በሴት ስልክ ስለሆነ ሴ ቢያረኩት ጓደኛሽ ከሆነች ለምን በፊቴ በፊቴ ትና ማታወሪያትን ለምንድን ነው ጸጥ ምጥያት አንሽላ ሲለኝ የውሸት ነገር በቃ እንደዚህ። እኔ ጋ ስላላት ነው አሁን እንደዚህ የምላችሁ እሱ ከመጣችን ነው ስለሚያወራ ነው። ደግሞ ውዶቼ እንትን ፎሎ የምታደረጉኝ ማለት ነው ፎሎ አታርጉኝ። እኔ ይሄንን እዚህ ውስጥ ከእሱ ጋር ለመታረቅ ብዬ ነው ይሄንን አካውንት የከፈትኩት እና ከዚህ በኋላ አጠፋዋለሁ። ስለዚህ አትድከሙ፣ ፎሎው አታርጉኝ። ከዛ በቃ እንደዛ እያልን እያልን በድጋሚ አሁንም በቃ ከእሱ ጋር ጸብ ሆነ። ከእሱ ጋር በቃ ምንም አያምነኝም በጣም ነው የሚጣላው። ደግሞ እሱ የኢትዮጵያ ሆና ከውጭ እንደዚህ ግብጾች ጋር ምናምን የምትሆኑ ሴት በጣም ነው የሚጠላው። እህቱም ባይ ላይ እንደዛ ነው ያገባችው፣ ግን እሱ በጣም ነው የሚበሳጨው። ጨረሽ በላይ እኔ ላይ እንዴት እንደዚህ ይሆናል? እየነገርኩሽ እያወቅሽኝ ምናምን ይላል እና ልጁን ከዛ በኋላ ልጁን አሁንም፣ ከዚህ ሰሜራ የምትባል ጓደኛለችን ከእሷ ጋር ሆነን እንደዚህ እንደዚህ ኳለ ስርዓት፣ እባክሽን ምንድን ነው እሷ አግብቶሻል እንዲህ እዚች ጋ ድልሽ የምትዘጊው እዚያ ቤት ውስጥ አጉረሽ እንዳገባሽ ነገር እኔ በናትሽ እናገኘው ምናምን ስትለኝ በቃ ልበርበት አሰማኝና፣ አሁንም ሁለተኛ ጊዜ አገኘሁት ማለት ነው። የዛን ቀን ሁለተኛ ጊዜ ሳገኘው ይሄ ልጅ እንደሚከታተለኝ ስለማቅ በታክሲ ሌላ ቦታ ዋና የሚወረድበት ቦታ ትቼ ሌላ ቦታ ስወርድ ልጁም በታክሲ ወርዶ እሷም አለች መኪና ውስጥ ግን ወርዶ ሲያስወርደኝ ያኛው ጓደኝ ደግሞ ጨለማውስ ቆሞ ነበር። እዛም ወርድ እዛ ጋ እንደማልወርድ ጠርጥሮ ይሁን ሴጣን ንግሮት ይሁን አላውቅም እና አይቶኛል። ከዛ ስመጣው ጨለማውስ ውስጥ ቆሞዋል። በስመ አብ አንተ ምን ምናምን ስላ አይ ምንም ምናም ብሎኝ ከፊት ምናም መርቶ ገባ። እና በቃ ቤት ውስጥ ቀውጥ ይፈጠረ። ያኛው የዛች የእህቱ ባል ደግሞ ማስሪ ነው ያቀዋል። ያኛው ደግሞ ሲያወራም ስለኔም ሰምቶታል። ስለዚህ ቀውጢ ተፈጠረ። አምጣው ከእሷ ጋር ሌላ ግንኙነት እንዳለው መጠየቅ ፈልጋለሁ ምናምን ተባብለዋል። ከጀርባዬ ማለት ነው። ከዚያ የሆነ ቀን አንቺ ከዚች ጋር ግንኙነት አለሽ የለሽም ሲለኝ፣ አይኔም ፍጥጥ አድርጌ የለኝም ሲጀመራ ብዬ የለኝም። በቃ አግኝቼዋለሁ ደግሞ ብቻዬንም አግኝቼውም አላቅም ከሰው ጋር ነው ስለው ልጁ መጣ ማለት ነው። ልጁ አንድ ክፍል ውስጥ ደብቀው ነው እንደዚህ የሚያፋጥጡኝ። በቃ ይህ ለሽማግኑኝነት አሉኝ እና ይኸው በሱ ፊት ተናገሪ ሲሉኝ፣ ይህ ደግሞ በክብሬ ስለሆነ የመጡት ቤታቸው ስለምኖር ነው እንደዚህ የሚያደርጉኝ ብዬ ስላሰብኩኝ በዛቱ በቃ በጣም እንትን ፈጥሬ ወከበው ምናምን ፈጥሬ ጮኬ ሻንጠ እንጂ ልወጣ ሲል፣ ያኛውም ልጅ በቃ እንደዚህ የምር ቦይፎይ እንዳለኝ ስለማያውቅ ስለነበረ ትቷቸው ሄዷል። እናንተ ልታደፈድቡኝ ነው ወይ ጠራችሁ ምናምን ብሎ ማለት ነው በጣም እኔም በጣም ተበሳጨው አለቀስኩኝ፣ የመቃበድኩኝ ምናምን ተተወ። ይሄ ነገር በቃ የዚህ እኔ ተተወ፣ ግን አልተተወም። ከስንት ጊዜ በኋላ እኔ ቆንጆ ስራ ገብቼ ስራዬን እየሰራው፣ ልደቴን እህቱ አክብራልኝ፣ የልደቱ ፎቶ እዛ እጅ ላይ ተገኝቶ፣ ያኛው ደግሞ ለሌላ ሰው ሰጠ ተባለ። አሁንም እኔ ልኬለት ማለት ነው። እኔ ግን አልላኩለትም። ፎቶ ልከሽለታል፣ አሁንም ከሱ ጋር ያላችሁን ግንኙነት አላቆምሽም፣ ከዚህ በኋላ ከአንቺ ጋር ምንም ህይወት አልፈልግም። በህይወቴ እኔ ነብሴን ማትረፍ እፈልጋለሁ። የሰው ነብስ አጥፍቼ ወይም ያንቺን ነብስ አጥፍቼ አደጋ ውስጥ መግባት አልፈልግም ምናምና ብሎ ይሄ ነው የሆነው ነገር። እሺ ፎቶ ካላክሽለት ስልኩ ስር ፎቶ አልተገኘም። ያንቺ ፎቶ የእሱ ስልኩ፣ ማሪ እኔ እኮ ማስረጃ ይዤ ነው። ለልጁ ልጁን ጠየኩትኝ። እኔ ላኩል ፎቶ አለ። እኔ በቃ ስልኩን ምትን ብዬ ማለት ነው ስለው፣ በስልክ ሲነግረኝ፣ በስልክ አልፈለግም በዋትሳፕ ቮይስ አድርግልኝ ለኤቪደንስ ማለት ነው ላክልኝ ስለው፣ ልኩልኛል ሁለት ሚሴት እየምለ ከስንት ጊዜ በኋላ ማለት ነው። ይሄ ልጅ አይኑንም ምኑንም ካየሁት አምስት ወሬ ነው ድፍን ማለት ነው። በስልክም ካወራሁት ምን ተባለ፣ ፎቶ፣ የልደታችን ፎቶ የልጅቷ ባል ማለት ነው። የጓደኛ ባል፣ የእህቷ ባል ማስሪ እንትን አለው ቀጢበት ነው ቀለበት አስሮላት የመጣች ሴት አለች። እና እዚህ ከሴት ጋር እንደሚኖር እዚህ ሀገር ጓደኛ እንዳለችው እንዲታወቅበት አልፈለገም። ያ ልጅ ደግሞ እንደነገርኩሽ ጓደኛው ነው እና ይህንን ፎቶ ለቤተሰቦች ልኮ እንትን አለኝ ይላል። ይሄኛው ደግሞ ምንድን ነው የሚለው? አንቺ ከዚህ ድጋለሽ ግንኙነት አልጨረሽም እኔ የሰው ነብስ ልታ የዛን ቀንም በቀ ካልገደልኩ ብሎ ነበር። አሁን እኔ መኖር እፈልጋለሁ በሰው ሀገር። የሰው ነብስ ልታስጠፊኛ ወይ አንቺን ነው ወይኔን ነው ህይወት የሚታስፊ ነው ምናምን ነገር ነው። ስለዚህ አልፈልግም፣ በቃ እያለቀሰ እወድሻለሁ፣ ግን ከእንግዲህ በኋላ መቀጠል አልፈልግም። አስ ምንም በልተው ጥያቄ ያልተመለሰልኝም። የኔ ጥያቄ ፎቶ ልከሻል ከተባለ የዛ ሰው ስልክ ውስጥ የላክሽበት ማስረጃ ሊቀርብ ይገባል። ቁጥርሽን በሚያሳይ ሁኔታ አልተገኘም። ያለ ማስረጃ ሰው እንዴት ሰው መክሰስ ይችላል? ያለ ማስረጃ ሰው ሰው እንዴት ብሌ ማድረግ ፎቶ ልበፊት አልወጣሁም ብዬ አልወጣሁም ብዬ እንደወጣው ስለከሱ ወንድ አላገኘሁም። እኔ ወንድ ጋር አልተገናኘሁም ከሜራን ብቻ ነው አግኞቹ የመጣት ብዬ ጸብ እንዳልፈጠሩ ቤት ውስጥ ድርቅ ብዬ ስለዋሸሁኝ አሁንም ያንን ነገር እንደ ውሸት ነው ያየው። ከዚህ በፊትም እንዲዋሽተሽኛል አሁንም በቃ ውሸት ነው ያለምንሽም ነው የሚለው። ስለዚህ ክርብሻ ታዲያ ግን አንቺ መታረቅ ከፈለግሽ ጥሪኛ፣ ና ፎቶ እንዳላክሽና ምንም ነገር እንደሌለሽ እኛ ምስክር እንሆናለን። ከሰማ ነው አንጻ እኮ የምረንም የምነግርሽ እኮ እኔ መቶ እንዲሰማ ነው የምፈልግ። ምክንያቱም ያለ ምክንያት ነው እየተጣላ ነው ያለ ነው እየተዋደድን፣ ጀስት በቃ ያለ ምክንያት እሱ እኔን እንደ ንደችት እንዳረኩበት በሱ ከእሱ በላይ እንዲኩበት። ስለዚህ መስሲሁን አንቺ በአካል ያገኘሽ ሁለት ጊዜ ብቻ ነው። በስልክ ስንት ጊዜ አውርተሻል? በስልክ በሴት ስሙ ቀየሬ አውርቼዋለሁ፣ እዛ እነሱ ጋር እያለሁ ማለት ነው ስንት ጊዜ በስልክ ጊዜማስ ጊዜ ግን ለምን እንዳንነገርኩሽ ልንገርሽ። እንደ ነበር የምታወሩት ማ እሱ ከኔ ምንም አልፈለገም። ጀስት ላይክ በቃ ወሬ ነው። ወይ ወድሻለሁ አፈጥርሻለሁ የትናርግ ምናምን እኮ አይደለም። ሼር አድርጊለት አድርጊለታለሁ። በዋትሳፕ በኢሞ ብሎክ ስላደረገኝ በዋትሳፕ አድርጊለታለሁ። ባልሽን ስመሻ መስግኝ የምትይኝ ሴትዮ፣ ረመዳን ነው መሳሳም የማይቻል ከረመዳን በኋላ ይሄ በጥፋት የሚጣላ ወይ እሱ መጥፎ ሰው ሆኖ ብንጣላ ችግር የለም። ግን አሁን ሚስ አንደርስታንዲንግ ነው። ገባሽ? ጸጸት ነው። እኔ አውቃለሁ። በጣም ነው የምወደው። እሱ ከቤተሰቡ ሁሉ ጋር ነው ያስተዋወቀኝ። ጓደኛዬ ሚስቴ ትሆናለች ብሎ ቀለበት ሁሉ አስሩልኛል። ምንም ማንንም እንትን አይልም ግን እሱ እያሰበ ያለው እኔ ያለ ጥፋቴ ች ታርጋብኛለች፣ ለፍቅሬ ይሄነው ወይ ክፍያ ምናምን ብሎ በቃ አለ አይደለ ገና ሳያቅ ነው እንደዛ እየሆነ ያለው። ከሚያያቸው ነገሮች ሳያይ ቦሬ ነው እንዳልልሽ፣ እዚህ ጋር በቃ እያየ ነው የሆነ ትናንሽ ነገሮችን ማለት ነው። እና በዚህ ሚስ አንደርስታንዲንግ እንድንለያየ አልፈልግም። እሺ ውዶች ውስጥ አርገሽለታል። ይምጣና እኛ እንንገረው። ግን እኮ ሌላ ሰው ጋር በድብቅ ተገናኝተሻል። መች ተገናኝ ከመስሪው ጋር ከግብፃዊው ጋር የተገናኘችው ሌላ ነገር አላረጉም እኮ ተነካክታችኋል እንዴ? አረሀ ቡዬ በየሱ ልጁ እንደዚህ አይነት ልጅ አለም። አሁን እኮ እሱ እያናደደው ያለው እሱ ወሬ ሲነግረኝ ልጁ እንደዚህ አይነት ልጅ አይደለም ስለው ሂጂ ጠበቃ ቆሚለት ምናምን ይላል። ግን እግዚአብሔርን ልጁ እንደዚህ አይነት ልጅ አደለም። አንቺስ ለምንድን ነው ጠበቃ መጥቆሚለት ለመስሪው? ዋይ እንዴ ምንም አላረገማ። እሱ ኦሆ ሴትዮ፣ እንዴት ነው ፍቅረኛሽ ፊት ስለሌላ ወንድ የምትከራከሩ? ቢያረግም ባያረግም፣ ለፍቅረኛሽ ማለት ያለብሽ ስለ ፍቅረኛሽ እንጂ መከራከር ያለብሽ ስለሌላ ባዳ ባደ አካል ለፍቅረኛሽ ስትከራከሪ ደሞን ታሳይዋለሽ። አሁን ሳይገባሽ ቀርቶ ነው። እንደ አንዳንድ ሴቶች ግን ምንም ስማርት አደላችሁም። አይወድም ፍቅረኛ ስለሌላ ወንድ፣ ሚስቱ ፍቅረኛው ስለሌላ ወንድ ጥቅና ስትቆም አይወዱም፣ ይቀናሉ። እሱም ብቻ እንድታደንቂው፣ ስለ እሱ ብቻ እንድትከራከሪለት ነው የሚፈልገው። አሁን እኔ በፍጹም ባለ ፊት ስለ ማንም ወንድ አልከራከርም፣ ስማርት ነኝ። ይሽ ሊያ የሚል ወንድ አንዴ ቆርጦ መጣን ነው። እናቴ፣ ይሄ ቀን እንዳይመጣ ነበር ብዙ ነገሮች እንትን ያልኩት ማለት ነው። ግን በእናትሽ እውነት ከሴቶች ጉዳይ ልናባርሽ ነው። ኖሀው አይደለም ማለት፣ በሰዓቱ ይሄ ነገር እንዳይፈጠር በቃ እዚህ ድረስ እንዳልመጣ ነው የተነጋገር ነው። እናንተ በቃ ችግር የለውም። ሀዊ አመሰግናለሁ። ባሬ ቆፍጠን በይ፣ ነገ ከሱ የተሻለ ተጠብሻለሽ። ዘመኑ የሴቶች ነው። ራስሽን ተንከባከቢ። ስኪን ኬር ቆዳሽን ተንከባከቢ፣ ፀጉርሽን ተንከባከቢ፣ አይላሽ አስተኪ፣ እንደኔ ጥፍርሽን ተሰሪ። እኔ አሁን ከረመዳን በኋላ ምን አይነት ምን አይነት ጥፍሮች እንደምሰራት ያለሽ። ጥፍርሽን ተሰሪ፣ ቦርጭ ካለሽ አጥፊ፣ ሴክሲ ሁኚ። በቃ ኢንጆይ ዮር ላይፍ፣ እመሪ፣ ውበትሽን ተንከባከቢ፣ በራስሽ በውበትሽ ኩሪ፣ ተደሰች። ቲክቶክ ላይ ውጪ፣ ጨፍሪ፣ ደንሽ ተደሰች፣ ቢዚ። ሜክ ዩርሰልፍ ቢዚ። ዞር ብለሽ አትይው እሱን ደ የማይፈልግሽን ሰውማ አትፈልጊ እናቴ ራስሽን እፈልግሻለሁ፣ እያለ እወድሻለሁ፣ ግን እንደዚህ ስላረግሽ በቃ እንደዚህ ነው እንደዚህ ብሎ ሳይንስ የለም። ግማሽ መውደድ የለም፣ በይ ግማሽ መውደድ። ከወደደሽ አብሮሽን፣ ካልወደደሽ ማሰላማ። ካላስ ምንድን ነው? እንደዚህ መለማመጥ፣ ለማመጥ፣ መለመን ምናምን ፎርዋት ነገ፣ በዚህ በዚህ ጉዳይ በዚች በቀላሉ ነገር እተውሻለሁ እያለ የሚያስፈራራሽ ነገ ትልቅ ነገር ሲመጣ ጥሎች ነው ላጥ የሚለው ስለዚህ፣ በጊዜ አውልቀሽ ታየው። ካላስ ቁረጪ።